ከአንድ ዓመት በፊት እዚህ ቦታ ላይ የመተማመንና የመተባበር ሐሳብ ተጸንሶ ነበር። አዲስ አበባን በኮሪደር ልማት የማዘመን ጅማሮ እዚሁ ፒያሳ ላይ ነው። ፒያሳን መልሶ ለማልማት ምቹ ካልነበሩና እድሜ ካዘመማቸው የፈረሱ ሕንፃዎች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት የሆነው ሕንፃ አንደኛው ነበር። ዛሬ ከአንድ ዓመት በኋላ አካባቢውን የሚመጥን ደረጃውን የጠበቀ ሕንፃ በምትኩ ተገንብቷል። ይህ ሕንፃ የመተማመን ውጤት ነው። ይሄ ሕንፃ የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው። በትልቅ መተማመን መንግስት ያቀረበውን ጥያቄ ተቀብላ ቤተክርስቲያኒቷ ወስና፣ እኛ በፍጥነት ለመስራት ልንቸገር እንችላለን፣ ገቢ ይገኝበታል ለቤተክርስቲያኒቷ ራሱ፣ ከተማ አስተዳደሩ በቦታው ላይ ገንብቶ ዲዛይኑን በጠበቀ መልኩ መልሶ ገንብቶ ቢሰጠን ፈቃደኛ ነን የሚል ትልቅ ኃላፊነት ተሰጠን። እኛም ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። በዚህም በጣም ደስ ይለናል። የአዲስ አበባ ከተማ አስተዳደር ሙሉ በሙሉ በራሱ ወጪ ያስገነባውን ሁለገብ ህንፃ ግንባታውን በስምንት ወራት ውስጥ አጠናቆ በማስመረቅ ለቤተ ክርስቲያኑ አስረክበዋል። አካባቢውን የሚመስል የተዋበ የዘመነ ህንፃ ፍሎር ያለው፣ ሲሲቲቪ ካሜራ ያለው፣ ፋየር አላርም ሲስተም ያለው፣ ቤዝመንት ፓርኪንግ ያለው፣ ቴራስ ያለው ለመልቲ ፐርፐዝ የሚሆን የሚችል ሊፍት ያለው ቆንጆ ህንፃ ነው የተሰራው። ጊዜውንም ዘመኑንም የመጠን ህንፃ ሰርተናል። በቀኝ በኩል የሳይክል መንገድ አለው፣ የእግረኛ መንገድ አለው፣ ግሪነሪ አለው። በፊት ለፊቱም ተመሳሳይ ግሪነሪ አለው፣ ሰፊ የእግረኛ ወክዌ አለው። ከመንገዱ ከዋናው መንገድ ራሱ በጣም ሰፊ ሸሽቶ ነው ያለው። እዚህ ከህንፃው ከገጽታው አንጻር በጣም በሚያምር መንገድ በጥሩ ዲዛይን ተሰርቷል። ከተማ አስተዳደሩ በደንብ አስቦበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተውቦ በታነጸው ዘምኖ በተሰራው ህንፃ ደስ ተሰኝታለች፣ ስለተደረገላትም አመስግናለች። ህንፃው እጅግ የሚያስደንቅ ነው፣ እጅግ ያማረ ነው፣ በእውነቱ በጣም የሚያስደስት ነው። በዚህም ሁላችንም አድንቀናል፣ አመስግናናልም። ሀቦ ዘቄሳር ለቄሳር ወዘ እግዚአብሔር ለእግዚአብሔር ይላል መጽሐፉ። እና ቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። በከንቲባዋ ምስክርነት በመዲናዋ በተተገበረው የኮሪደር ልማት የቤተ ክርስቲያኗ ድጋፍ በምሳሌነት የሚጠቀስ ነው። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይህንን በምንገነባበት ወቅት ዲዛይኑ በቤተ ክርስቲያኒቷ ዶክትሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንፃውን በትብብር ነው የሰራ ነው። ይሄ ብቻ አይደለም። የኮሪደር ልማት ከተማችን ላይ ሲመጣና ሲለማ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አብራን ቆማ ደግፋናለች። ሀገርንና ቤተ ክርስቲያንን በሚጠቅሙ የልማት ስራዎች ቤተ ክርስቲያን ድጋፏን ትሰጣለች። ወደፊትም እንደዚሁ የተሻለ ስራ ለቤተ ክርስቲያን እንዲሰራ ለሀገርም ይሁን ለቤተክርስቲያንም ይሁን የተሻለ ያማረ እንደዚሁ ያጌጠ ያንጸባረቀ ስራ እንዲሰራ ነው የምንደግፈው፣ የምንመኘው፣ የምንጸልየውም። ሀገር በጋራ ትገነባለች፣ በመደጋገፍም ትጸናለች። ይህ ህንፃ ለዚህ ምሳሌ ሆኖ ቆሟል። ከተማ አስተዳደሩ በትብብር ለመስራት ልክ እንደ ዛሬው ነገም ከቤተ ክርስቲያኗ ጎን ነው። ስንተባበር እንግዲህ ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎች እንሰራለን። ውጤታማ ስራ መስራታችንን እንቀጥላለን። አገር በጋራ ትገነባለች። ጸሎታችሁም ሁልጊዜ አይለየን። በሌላ በኩል ደግሞ ለምትሰሩ ስራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል። ሁሌ ከጎናችሁ ነን ለማለት እወዳለሁ። ቤተ ክርስቲያኗ ቃላቸውን ለፈጸሙት አንጸው ላስረከቡት የከተማ አስተዳደሩ ከንቲባ የክብር ስጦታና የእውቅና ሰርተፍኬት አበርክታለች።